ሰላም እንዴ ናችሁ ቤተሰቦቼ? ዛሬ እንግዲህ እየላችሁ የመጣሁት ከሰ እስከ ቸ ያሉትን ፊደላቶች ነው ማለት ነው። እስከ ዛሬ ከሀ እስከ ተ ድረስ እየላችሁ መጥቻለሁ። ዛሬ ደግሞ ቁልጭ እስከ ሀ እስከ ሰ ሶሪ፣ ዛሬም ደግሞ ቁልጭ አድርጌ ቪዲዮን ወደኋላ ተመልሳችሁ ይዩት። ዛሬ ደግሞ እየላችሁ የመጣሁት ከሰ እስከ ቸ ያሉትን ነው። ኩልጭ አርጌ አስተምራችኋለሁ ከግራ ወደ ቀኝ ከቀኝ ወደ ግራ እያደረግኩ አስተምራችኋለሁ። ከእናንተ የሚጠበቀው መከታተል ብቻ ነው። በተለያየ ምክንያት ትምህርታችሁን መከታተል ለአጥራታችሁ ልጆች በግሩብም በግልም አስተምራለሁ። ሌላ መምህር ገብታችሁ ለምሳሌ ካልተመቻችሁ እኔ ከዚህ በኋላ ይገባኝም ብላችሁ ተስፋ እንዳትቆርጡ፣ ምን ጋር መማር ትችላላችሁ። በግሩፕ አስተምራለሁ። ሁኔ ራሴ ጠዋትም ቀንም መማር ትችላላችሁ። በግላችሁም በኩኪም እያመቻቻችሁ፣ እስፔሻሊ ውጭ ሀገር ያላችሁ ልጆች ልክ ኔጋም እንደምትማሩ መዳም ቤት ያላችሁ ልጆች ጊዜው አሁን ነው መማር ያለባችሁ። ምክንያቱም ኢትዮጵያ ብትመጡ ያን ህል ትማሩ ትችላላችሁ፣ ስልክም ኢንተርኔትም ስትሉት። አሁን ላይ ግን ስራችሁን አመቻችታችሁ መማር ትችላላችሁ ማለት ነው። ከጓደኞቻችሁ ጋር ኑና ተማሩ። ስልክ ቁጥር ይሄው በዋትሳፕ ቴሌግራም ደውሉልኝ፣ ትማራላችሁ። አሁን ቀጥታ እያችሁ ልግባ። የመጀመሪያው ይሄ ሰ ነው ሰ

ቺ ቼ ቻ ቺ ቹ ቸ። አብዛኞቻችሁ እዚህ ጋር ስትመለሱ ትሳሳታላችሁ። ቾ ቺ ብላችሁ ቻ ትላላችሁ ቼ ቻ ቺ ቹ ቸ ነው የምትሉት። ሰው አሁን ወደ ጎን ከነበኩላችሁ እንዳይበዛባችሁ ብዬ ነው በትንሽ በትንሹ ያመጣላችሁ። ምክንያቱም አብዛኞቻችሁ ሲበዛ ትደክማላችሁ፣ ትሰለቻላችሁ። ሰው እነዚህን አቅርብ የላችሁ። ሌላም አለ ወደታች አዘጋጁት። እነሱንም በስርዓት ለምሳሌ እዚህ ጋ አሳያችሁ ሜይ ቢ ትንሽ ወርድል አድርግና አሳያችሁ። ያን ህላ ወርድ መሰለኝ እስቲ ይሄ እነዚህ እነዚህ ደግሞ ቀጣይ ቪዲዮ ሰራላችኋለሁ። እነዚህንም ቀጣይ ቪዲዮ ሰራላችኋለሁ። ሰው ሁሉንም ማዘጋጅ ይችላችኋለ። ያን ህል የሚያስቸግራችሁ አይደለም ማለት ነው። ኦኬ እዚህ ጋ ስንገባ ሶሪ

ቆ ቦ ቶ ቾ ኦ የሚል ድምፅ አላቸው። የመጨረሻ ፊደሎች ኦ የሚል ከዛ እዚህ ጋር ስንሄድ የሚነበብ ነው። ይሄ ሁለቱም የሰው ቤት ነው። ሶ እስኪ ከዚህ ፈልገው ሰሱ ሲሳ ሲ ሳ ሳ ነው የመጀመሪያው። ይችኛዋ ደግሞ ሰ ሱ ሶ ሳ ሱ ሳ ሱ ይሆናል ማለት ነው። ሳ ሱ የቤት ስራ ሰጥታችኋለሁ እዚህ ጋር እንድታነቡት ከዛ ይሄ ደግሞ የሺ ቤት ስንተኛው ነው መጨረሻው? መጨረሻው ደግሞ ከዚህ ጀምራችሁ ብታነቡት ሸ ሹ ሺ ሻ ሼ ሺ ሾ ሾ ነው። ኤስ የመጀመሪያው ቀ ነው። ሾቀ ሾቀ ይሆናል ማለት ነው። ይሄኛው ደግሞ ቆ ነው የቀቤት መጨረሻው። ቆ ኤስ ቦ በአንድ ላይ ቆቦ። ቦ ምክንያቱም የቦ ስለሆነ መጨረሻው ስለሆነ ቆቦ። ይሄ ደግሞ በ የመጀመሪያው ፊደል ነው በ። ከዛ ቃ ነው ይሄኛው አራተኛው ቀቁቂ ቃ በአንድ ላይ በቃ። ይሄ ደግሞ ቱ ነው የተቤት ሁለተኛው ተ ቱ። ይሄኛው ደግሞ ታ ተቱቲ ታ በአንድ ላይ ቱታ ይሆናል ማለት ነው። ይህኛው ደግሞ ቸ ቹ ቺ ቻ ቺ ነች ይቺኛዋ ቦነች ችቦ፣ ችቦ ምናምን ሰው። ዛሬ 50 ፐርሰንት ለእናንተ 50 ፐርሰንት ለእኔ ነው። ይቺኛዋን ፓርት ደግሞ ሲናንተ አንቧት። በዚህ ሳይድ ያለውን እናንተ አነቧት ምክንያቱም እዚህ ውስጥ ነው ያለው። ልክ ታነባላችሁ። እቺ ፊደል ስንተኛ ነች? እሰ ፊደል አምስተኛ። ማን ነው ድምጿ? ሰሱ ሲሳ ሴ ብላችሁ ታገኛለች። እቺ ተቤት ነች። አነባችሁ ማግኘት ልክ በዚህ መሰረት ይህንን ማንበብ ሙሉ በትክክል ያነበበልኝ ከኔ ተማሪዎች ውጭ አዲስ ተማሪ የሆነ ቴሌግራም ግሩፕ ላይ ይላክልኝ የአንድ ወር ነጻ ትምህርት ይሰጠዋል። ሰው መጥታችሁ መመዝገብ ትችላላችሁ። ማታ የምትማሩ በግሩፕ የምትማሩ በአዲስ መልክ መመዝገብ ትችላላችሁ። አሁን የቤቶቹ ኦልሬዲ እየቻሉ ነው። የማችሉ ልጆች በአዲስ መልክ መዘጋጀት ትችላላችሁ። ምንባብ ደግሞ አቀነባብሮ ማንበብ የምትፈልጉ ልጆች ደግሞ እኔ ጋር መማር ትችላላችሁ። ፕላስ ደግሞ አሁን ከዚህ በኋላ የምትመጡ አዲስ ተማሪዎች ሲሆናችሁ ገና ምንም የማታውቁ ፊደል ምንም የማታውቁ ፊደል ከሰኞ እስከ አርብ እየተማራችሁ ቅዳሜ ሰላሳ ደቂቃ አስተምራችኋለሁ። በአንድ ሳምንት ውስጥ እንደችሉ ፊደል ምንም የማችሉ ለምሳሌ አሁን ሰሱ የማችሉ ተማሪዎች ቅዳሜና እሁድ እሰጣችሁና ነጻ ሰላሳ ደቂቃ ቅዳሜ ብቻ ሲይዛችኋለሁ ብቻ ሰላሳ ሶስት ፊደል አስይዛችኋለሁ። ያ ማለት ሰሱ ሲ ማለት የማችሉ እና ወደኋላ መመለስ የማችሉ ልጆች ማለት ነው። አናግሮኝ ያለ ምንም ፍራቻ ኑና መማር ትችላላችሁ ማለት ነው። ሰው መልካም ቀን ይሆንላችሁ፣ መልካም ውሎ ይሆንላችሁ። በውጭ አገር ያላችሁ ልጆችም እንደዚሁ እግዚአብሔር ይጠብቃችሁ፣ ወደ አገራችሁ ያብቃችሁላችኋለሁ። ደህና ሁኑልኝ። መልካም አዳር ወይም መልካም ምሽት ይሆንላችሁ።